ይሄ የመጨረሻዬ ነው። በቃ ከአሁን በኋላ አንቺንም፣ አለምንሽም፣ ስምሽንም አልጠራም በቃ አለ ያለ ቀን ልጆቼንም፣ አይሆናል። ከአንቺ በኋላ ግን ከአንቺ ጋር ያለ ነገር ይቆርጥልኛል ማለት ነው። አዩንም ተዋት የምትይኝ ከሆነ እተዋታለሁ። አልፈልግም አዩንም ከቤት አስወጣት። እኔ እናንተ ብቻ እንኖር የምትይኝ ከሆነ እንኖራለን። ጣቴን ታምሜ መጥችላችኋለሁ ጣቴ ጣቲ ቆርጭ እንዳል ጥላት። ዘሬ ናት ዘሬ ግንዴ ዘሬ ግንዴ። ምን አይነት ነው በእናታችሁ? ኧረ የንግግር እንኳን ለዛ አለው። ቤተሰብ የንግግር ለዛ አለው፣ የሆነ ለዛ ማለት ነው። እንድትመጣ ስትጋብዛት በዚህ ነው የምትጋብዛት? እሷስ በግ ናት እንዴ? ሴይዳ መለጠኛ እያለች እየሮጠች ትምጣለህ ይሄ ሁሉ ሰበብ አስዋብህ የለፋችበትን የደከመችበትን ንብረት በራሷ ጥፋት ነው ብለህ ለመውሰድ የምታደርገው ጥረት፣ የምታደርገው ልፋት ላዩ መጨፈሪያ ላዩ ተኝታ በግመቢያ የምታደርገው ጥረት ማለት ነው። ሚስት ያገባህ ይመስል፣ ሚስት ያገባህ መሰለህ? እንደ አንተ ቀጭህና ያገባህ ጣትህ ናታ፣ ጣትህ እቺ ጣትህ የማትሰበረ ዘረኛ እቺ ዘረኛ። ዘረኛን ሲበዛ ዘረኛ ማለት ነው፣ ሲበዛ ዘረኛ በዘር እንጂ። ይሄ ተረት ጣቴን ቆርጬ አልጥላትም የሚባለው ለሚስት አይደለም። ተረቱን አታበላሸው፣ አታግማማው። እሺ አታግማማው፣ አታበላሸው። ተረቱ ለልጅ፣ ለእናት፣ ለአባት፣ ለእህት ወንድም፣ ስጋ በስጋ ለተወለደ ሰው ነው። ይሄ ተረት ጣቴን ቆርጬ አልጥላትም የሚባለው ለልጅ ለእህት፣ ለወንድም፣ ለእናት አባት ነው፣ ለሚስት አይደለም። ሚስትማ ትፈታለች እኮ ኃይለኛ በሬ ቢኖርህ ትሸጠዋለህ፣ ኃይለኛ ሚስት ቢኖርህ ትፈታታለህ። ብታገባ ትፈታታለህ፣ አለቀ። ቆርጣ የማጥለው ስጋህን እንጂ ሚስትህን አይደለም። አታስመስል፣ ተረቱን አታበላሸው። አጥና መጀመሪያ እወቅ፣ እወቅ ማለት ነው። እሺ፣ ስለዚህ ሽጣት። እንዴት ተቆርጦ የማይጣለው ማን እንደሆነ እወቅ፣ በደንብ ጠይቅ። ሰዎችን የማታቅ ከሆነ ሰዎችን ጠይቅ ማለት ነው። አቶ ሰይድ፣ ንግስቷ ደግሞ ከብት አደለችም ወደ አንተ ተጎትታ የምትመጣው። እሺ፣ ስማ፣ አዩን ፍታልኝ። አዩን ተወልኝ ካልሽ ተወልሻለሁ። አዩ ከኔ ጋር ብቻ ኑር ካልሽ ኖራለሁ። አይ ብለሽ ሌላ ሰባሰብ የምታበዥ ከሆነ ሌላ ጣጣ የምታበጅ ከሆነ በቃ ከአሁን በኋላ ስምሽን ላልጠራ፣ የመጨረሻ ነው ማ ከአሁን በኋላ አንቺ ፈለጋ ወዴትም አልመጣምም። እዚህ አዳማ መተሽ እዚህ አካባቢ ነች ቢሉኝ እራሱ አልወጣም፣ አንቺ ፈልገሽኝ ደውለሽ ካልመጣሽ በስተቀር እና ሱመያ እቺ የመጨረሻ ማስጠንቀቂያ ነች፣ የመጨረሻ መልእክቴ ነች። ከአሁን በኋላ ስምሽን አልጠራ፣ በአንቺም ምንም አይነት ቪዲዮ አንሰራም። አንቺም ተውኝ ብለሻል አለ በቃ ትተነሻል። እሺ ብለሽ ካልሽኝ አዩን ተዋትና እኔ ልምጣ ካልሽ ይኸው መንገዱ ክፍት ነው። ከዚህ ቪዲዮ በኋላ ያለው ቪዲዮ አንቺ ዛሬ የምትካውን በኋላ የምትለቂው ቪዲዮ ላይ ወይ እሺ ወይም ደግሞ የሆነ መክናሽ ካላቀረብሽ በኋላ ሌላ ነገር የምታወሪ ከሆነ በቃ እኔ መጨረሻ ነው ማለት ነው። ወይ አዩን ትቼ ከአንቺ ጋር ለመኖር ወስኛለሁ፣ ወይም ደግሞ በቃ አንቺን ከነጨራሹ ትቼ አንችን ከነጭራሽ ትቼ ከአዩ ጋራ ቆንጆ ኑሮ ለመኖር እሷን አስታክዬ ስምሽ እንዳጠራ አድርጌ ማለት ነው። እና በቃ ይሄ ሁለቱ ምርጫ ነው ማለት ነው። ይሄ የመጨረሻ ውሳኔ ነው፣ የመጨረሻ ንግግሬ ነው ማለት ነው። አሁን በኋላ እሺ ረፍ ለምትናገረው ነገር ጥንቃቄ ይኖራል። ኤራፍ እሺ ለምትናገረው ነገር ለምታወራው ነገር ለእያንዳንዱ ነገር ራስ ኃላፊ እንደምጣሰናት አደላዩ ቆርጣት ጥላት ማደል። ስለዚህ እችናት አደላዩ ጣቴን ተቆርጨ ነው። በነገራችን ላይ ጣቴን ተቆርጨ ያው እንግዲህ ቆርጫል። ጥላትም ምን አደርጋለሁ? ታሽጋለች። ያው አንተ ያሳየህ አጣት ማለት ነው። አንተን አንተን ሳይ ነው መስለኛ ቆረጥኳል ስለዚህ ሱመያን ደግሞ ለሚመለከታት ተዋትሽ። ለሚመለከታት፣ ምነው ላንገራግር አልክ ባክህ። በአደባባይ እንዳገባህት አያንቱን በአደባባይ ፈተህ ይሄው ነፃ ነኝ ሱመያ ላግኝሽ ማለት ስትችል፣ በአደባባይ አግብቶ በድብቅ መፍታት አለ እንዴ? ማን አንተ እንዴት ነው የምታሾፋት እንዴት ነው የምትቀልድ ባክህ እንዴት ነው ማለት እኔ ግራ እየገባኝ ነው በኦዴትስ ላይ ነው ይሄ ሰውዬ እያሾፋ ያለው በራሱ ላይ ነው እያሾፋ ያለው በንግስቷ ላይ ነው እያሾፋ ያለው በማን ላይ ነው በማን በማን ላይ ነው የምታሾፈው በማን ላይ ነው የምታወራው በማን ላይ ነው እንደዚህ የምትቀልደው ማለት ነው ማለት ንግስቷ አሁን እረ ባክህ የመጨረሻህ ነው ገደል ግባ የመጨረሻህ ነው የመጨረሻ ከሆነ እንዴት ነው? በአደባባይ አይደል ያገባህት አያንቱን በአደባባይ ፈተህ ይኸው፣ አትሆነኝም፣ ስለማትሆነኝ ፈትቻታለሁ። ስለዚህ እንገናኛለሽበት ቦታ ልጆችን ማየት እፈልጋለሁ ማለት ትችላለህ እንጂ ዝም ብለህ በዚህ ጋር መጣ ቪዲዮ ላይ ስላወራ አንቺ ካልሽም መፈታታለሁ፣ አንቺ ካልሽም እንደዚህ ይላታለሁ። ምን አስገድዳ ነው እንዴ እንድታገባት ነው? እንደ ያደረገችህ ንግስቷ እንድታገባ ነው ያደረገች? አዩን ወይኔ፣ የማይረባ ተረት ተረት። ክነ ከአንቢ ካልሽ ደግሞ ቆንጆ ኑሩን አንቺ ድረስችትቼ ስምሽንም አልጠራም። በአንቺ ተውኝ ብለሻል። በአንቺ ቪዲዮ አንሰራም። ቆንጆ ኑሮ ኑራለሁ። ኑር ኑር፣ ትስተካከላለች። ምን ሆነ የሚስተካከለው? ችግሯን ወደላይ ሰቅለው ወደላይ ግሯን ወደ ላይ ሰቅለው፣ ጭንቅላቷን ዘቅዝቀው ቢገርፏት እንኳን ማለት ነው። እች በሲሪንጅ በመርፌ እንኳን ብትሰጥ የማይገባት ሚስት ብላ ያገባት እንዳንተ የተግማማች ናት። አንተም እሷም የተግማማችሁ። አንተ የምትናገረው ነገር ለምትናገረው ነገር አለቀስካ፣ አዘንካ፣ ልጅን አፈቀጅም ወይ ኔ ምን ትመስላለህ? አለቀስክ፣ በቃ አነባ፣ እምባህ ዱብዱብ። ናፍቆት፣ የልጆችህ ናፍቆት፣ ወይኔ ናፍቆት፣ የልጆችህ ናፍቆት ጥብስ አደረገ። ስሙ ደግሞ እዚህ ጋር የሚያወራውን ነገር ማለት ነው አለቅህም። ሀር ቀን አንድ ላይ ብንሆን አንድ ቀን ስምሽን በክፋት ብታነሳ ነው ያለቃት። አልተዋትም። ስለዚህ ሁለታችሁንም ማስተዳድረውም፣ ሁለታችሁንም ቤት የሁለታችሁንም ቤት ምመራኔ ስለሆንኩ ድረስ እንዴት ማስተዳደር እንዳለብኝ ስለማቅ እኔ ስርዓት አሲዛታለሁ። እሷን አሳበሽ ፈርተሽ ምትሸሽውን ነገር አቁሚ። ልታርቆም ነበር ልገናኘውም ማስቤ ነበር፣ ልጆቹንም ላሳየውም ፈልጌ ነበር። ብዙ ነገር ትያለሽ ግን መልሰሽ ሰበባዋን አዩን ታርያለሽ፣ ታሳቢያለሽ። በቃ የተፈጠረው የተፈጠረ። ብዙ ጊዜ ለመንኩሽ፣ ተንከራተትኩ አብሬሽ። አሁንስ ተስፋ ቆረጥኩ፣ ደከመኝ። ዛሬ መጨረሻ ይ ነው። ከዚህ ቪዲዮ በኋላ ስምሽንም አልጠራም። ይህም ቪዲዮ አይተሽ ይህም ቪዲዮ እንደሰማሽው ካለሽበት ሮጠሽ ልትመጪ እንገናኝ እንታረቅ። የምትፈልጊው ነገር ላርግልሽ፣ የምትፈልጊው ነገር ላርግልሽ። እንደዚህ አርግ ብለሽ ምክንያት የሆነ ነገር አስቀምጪ። ሰው እኮ ያለ ምንም ምክንያት እንትን አይደለም። መታረቅ ፈልግ ነበር፣ ልጆቹ ላሳየው ፈልግ ነበር። ግን አዩ እያልሽ እንቅፋት ሁል ጊዜ። ግን የምትሏ ነገር ካለች ከባድ ነው። ግን ለዚህ ብዬ ተውኩ፣ ግን ለዚህ ብዬ ቀረው፣ ግን ይሄን ነገር ተጠራጠርኩ፣ ግን ይሄን ነገር ፈራው። ምን ከሆነ ሁሌ እንደዛ እያልሽ ትኖሪ ነው ማለት ነው። ስለዚህ ሱመያ እባክሽ ተለመኝ። ንግስት ሱመያ እባክሽ እውነትም ንግስት ነሽ፣ አንቺ ጀግና ነሽ። በቃ አንበረከክሽኝ አልቻልኩም እና ከቤትም ከሰፈር ምራቅ ብዬ ዛሬ ያው ቢሮ ውስጥ ሆኜ ነው የምለምንሽ። እና እባክሽ ተረጅኝ። ልጆቼም በጣም እየናፈቁኝ ነው። አትካመኒ ሳላያት ከጎኔ የሆነ አንድም ቀን ባባ ሳትል ገና ዳዴ ስትል እንኳን ሳልያት ቆማ በእግሯ ልትሄድ ይኸው ተወልዳ ገና በሁለት ወሯ ነው ምናም ነገር ትቻት ዞር ያልኩት። አሁን ይኸው እሷም አድጋ ሳልያት የአባትነትን ፍቅር ከልጅነቷ ሳታይ እንደ ጀሚላ እንደዚህ ፂሜን እያዘች ሳት ቦጭረኝ ሳት ታገለኝ እሷም እያደገች ነው እና እሱ ነው። እባክሽ እያለቀስኩ ልለምንሽ እያለቀስኩን ለምነሽ ይሄ የመጨረሻ ነው በቃ። ከአሁን በኋላ አንቺንም አለምንሽም ስምሽንም አልጠራም፣ በቃ አለ ያለ ቀን ልጆቼንም ይሆናል ከአንቺ በኋላ ግን ከአንቺ ጋር ያለኝ ነገር ይቆርጥልኛል ማለት ነው። እና ሱመያ አርግልኝ የምትይውን ነገር በሙሉ ላርግልሽ ዝግጁ ነኝ። አዩንም ተዋት የምትይኝ ከሆነ ተዋት አለው። አልፈልግም አዩንም ከቤት አስወጣት፣ እኔ እናንተ ብቻ እንኖር የምትይኝ ከሆነ እንኖራለን። አንቺ የምትፈልጊውን መስፈርት የምትፈልጊውን ነገር አስቀምጪ፣ እንዲህ አይነት ነገር ነው የምፈልገው ከአንተ ጋር ለምኖር በይኝ፣ እኔ ያረግልሽ አለው። አዩን ተዋት ካልሽ ተዋት አለው። በቃ ከልጆቼና ከአንቺ አይበልጥብኝም እተዋታለሁ እኔና አንቺ እንታረቅ፣ በቃ አየዋት። እሷንም ብዙ ፈተንኳት፣ አትሆነኝም። ያው ግን ከዚህ በፊትም እንደተናገርኩኝ እቺ ጣት ቆስላለች ብለን የራሴ ጣት ነው ቆስሏል፣ ይሸታል ብዬ ቆርጬ መጣል አልችልም። ያው እሷንም አንዴ ሚስቴ ነች ብዬ ያገባዋት ሚስት ናት። ተበላሸች፣ ጸባያ መጥፎ ነው፣ ጸባያ ስለማይሆን ብዬ ዝም ብዬ ጸበያን አሳቤ ማባረር ያው ይከብዳል። ለማስተካከል ለማስተማር መምከር ነው እየጣርኩ ነው። ከካሜራ ጀርባን ብዙ ነገር ፊት ለፊትም እንዳይሱ ስለ አንቺም እንዳታወራ ብዙዎችን አንቺ ድራማ ነው ብለሽ የምታስቢውም እኔ የእውነት እያረኩ ነው። ለማስተካከል ብዙ እየሞከርኩ ነው እየመከርኳት ነው። እና እሱ መያ እባክሽ ተለመኝ እባክሽ ልለምነሽ። አዩን ማባራት የምትይ ከሆነ አባርልሻለሁ ነው የፈለግሽውን ነገር ሆነልሻለሁ። እና አትጨክኝ እንደዚህ ዛሬ ነገ እንገናኛለን። ዛሬ ነገ ተበቀለኛለች ያን አድርኳት ትንሽ ታንከራተኝና ትዕግስቴን ታየውና ትፈተንኝና ከእሷ ጋር መኖሩን ከእሷ ጋር መዞሩን መከተሉን እሷን መፈለጉን ተስፋ አልቆረጠም ብላ አንድ ቀን እሺ ብላ ይቅርታ የተቀብላ ይቅርታ አድርጋልኝ አብራኝ ትኖራለች ትመጣለች፣ እየጠበኩች ነበር። አሁን በጣም በዛ፣ በጣም በዛ። ረጅም ጊዜ ሆነን የምር ሱመያ በጣም ይከብዳል። እባክሽ ተለመኝ ልለምንሽ። ይህን ያህል ምን አድርጌሽ ነው? በቃ ብዙ ጊዜ ለምኜሻል። ያው አገባው በቃ የተፈጠረው ነገር ስተቱ ይቅርታን ብዬሽ አለው እና ሱመያ እባክሽ ፕሌስ ልለመንሽ እና መብራቱም እያስቸገረ ነው። ፓወር ዛሬ የለም። ካልሆነ ውጭ ወጥቼ ጨርስላችኋለሁ። ውጭ ቢሆን ቆሜ ስላልታረቃት ነው እንዴ? ስላልታረቃችሁ ነው እንዴ የምታሰድባት ይህ ሁሉ ሰው የምታሰድባት፣ ይህን ሁሉ የምታስደረጋት፣ ይህን ሁሉ የምታስወራት። ውድ ወይኔ፣ ጣቲ ወይኔ፣ ዘሬ ቆር ጨልጥልሽ፣ የትም ጨርሰው በቃ። አየን ሰማን፣ የሚያስጠላ ንግግር። ጉድ ነው የምር፣ ጉድ ማለት ነው። ዝም ብላችሁ ጉድን ስሙ። ቤተሰብ፣ ላይክ፣ ሸር፣ ሰብስክራይብ አድርጎ አስተያየታችሁን ኮሜንት ላይ በጣም እፈልጋለሁ፣ ዛሬ በጣም ማለት ነው። ይሄ መልእክት ላንቺ ማስተላልፈው የመጨረሻ ነው። አንድ ይህም ቪዲዮ ካየሽ በኋላ ውሳኔሽ ቀጥታ መታረግ ካልሆነ በስተቀር አብረን እንድንሆን አድርግልኛል፣ ሲሆን ወይም ደግሞ እንደዚህ አይነት ነገር አድርግልኝና እንደዚህ ሆናለሁ ብለሽ ነገሪ ካልሆነ አሁንም እንደ በፊቱ ሌላ ሰበብ፣ ሌላ ምክንያት የምታወሪ ከሆነ ስላንችም አላወራም፣ ስምሽንም አላነሳም በቃ አዩን ፍታልኝ፣ አዩን ተወልኝ ካልሽኝ ተወልሻለሁ አዩ ከኔ ጋር ብቻ ኖር ካልሽ እኖራለሁ። አይ ብለሽ ሌላ ሰባሰብ የምታበዢ ከሆነ፣ ሌላ ጣጣ የምታበዢ ከሆነ በቃ ካሁን በኋላ ስምሽ ላልጠራ፣ የመጨረሻ ነው። ማን ነው ካሁን በኋላ አንቺ ፈለጋው? ወዴትም አልመጣምም። እዚህ አዳማ መተሽ እዚህ አካባቢ ነች ቢሉ ራሱ አልወጣም። አንቺ ፈልገሽ ደውለሽ ካልመጣሽ በስተቀር እናሱ መያ። እቺ የመጨረሻ ማስጠንቀቂያ ነች። የመጨረሻ መልእክት ነች። ካሁን በኋላ ስምሽ አልጠራ፣ ባንቺም ምንም አይነት ቪዲዮ አንሰራም። ወይኔ ጣቴ ወይኔ ጣቴ ወይኔ ጣቴ ወይኔ ጣቴ ወይኔ ጣቴ። ዛሬ እኛ የምንፈልገው ይህን ነው። አትስራ፣ አታውራ፣ አትቀልድ፣ አታሹፍ፣ አታስመስል የሆነ በቃ አታስመስል በቃ በአደባባይ እንደ ፈትና ገባህት፣ በአደባባይ ፍታት፣ በአደባባይ ፈተህ ይሄው ፈትቻለሁ። የሚያስፈልጋትን ነገር ለነገሩ ራስ ክንሰጣህታል ወይ፣ ደግሞ ተባረህ ነው እዚህ ውስጥ ሌላ ቦታ ዞር ብዬ የምሰራው እሷ ጋር ሆነ ሳፈርክ እንደ አያንቱ ጋር ሆነ ሲን ቪዲዮ መስራት ፈራህ። እንደ የፈታት አለው ማለት ፈራ። ታንቀኛለች ብለ ፈራ። ትገለኛለች ብለ ፈራ። አትፍራ አትፍራ የንግስቷን ማክበር ንግስቷን አንተን ማክበር ንግስቷን ለአንተ ማለቷ ንግስቷ የልጆች አባት ማለቷ እዚህ ድረስ እንድትወጣባት ንግስቷን ልትማሪበት የሚገባው እዚህ ድረስ አናቷ ላይ እንድትወጣ አድርገዋል። እንዲህ ያደረገ በአደባባይ አድል ያገባት ሁለት ወር ነው ምናምን እንደሆነ ትቻት የወጣሁኝ ልጄ ዳዴ ስት ልምሳላያት ቂጥ ፍለጋ እኮ ነው የወጣሁ። ሌላ ምን ፍለጋ ወጣል እንዲህ ልጅ ክን ጥላህ እኮ ዳዲ ስትል እንዳታ እያደረገህ እኮ ምንም አታመጣም። እዚያ ጋር አገባለሁ በቃ ንጥቂጥ ሴት ፍለጋ ስትሄድ ነው። ሴት ፍለጋ ሂደህ ነው። ሌላ ምንም ምን ፍለጋ? ጀግንነት ምን ምን የት ሂደህ ለስራ ስትሯሮጥ ወይስ ደግሞ ሌላ የሆነ በቃ ምን እንዳያመልጥህ ያልከውን ነገር ለመያዝ ስትሮጥ? ወይኔ ምን ስታደርግ ነው ምን ለማድረግ ስትሮጥ ነው? ልጅ ክን ዳዲ ስትል ሳታያት ያመለጠ ናፍቆት ወይኔ ናፍቆቱ እንደ አንገላታህ እንዲህ መከራ አሳይህ እንዲያስቃይህ ምን አይነት ናፍቆት ነው? በእናታችሁ ልጅ በእግሯ ከሄደች ቆየች ኮ ቆየች። በእግሯ በደንብ ማጓዝ ከጀመረች ባዩ ቀይ ረሀት አለ ኮ ጀሚላን ኮ ባዩ ቀይ ረሀት አለ። ረሳሁ እንዴ? አያንቱ ማለት አዩ ማለት ጀሚላ ናት። እንደ ጀሚላ እንክብካቤ የሚያስፈልጋት ልጅ ናት ብለሃል። ረሳሁ እንዴ? ይህንን ኤና አማርኛን ስለዚህ ጀሚላ ማለት ከአያንቱ ከሆነች አያንቱን ይዘህ አርፈ መቀመጥ ነው ማለት ነው። አይ እኔ ንግስቷ እንፈልጋለሁ። የእውነት ልጆችን የምትፈልግ ከሆነ ደግሞ አማራጭ ያለው እዚህ ማለት ማለት ምናምን ነገር ማስመስል ማለት አይደለም። እንትን ፈተሃት በአደባባይ እንዳገባ በአደባባይ ፈተሃት ሱመያን ክሰህ ተመልሰህ ክሰህ ልጆቼን ብለህ ንግስቷ የመረጠችልን ታገባለህ። እንጂ ንግስቷ አላበደችም፣ ከእብድ ቤት የምትመጣው ጭራሽ ሩጠሽ ነይ ሩጣም የምትመጣውም እሷ ናት። ጭራሽ አመለጠኝ ብላ ሰይድ አመለጠኝ ብላ ወይኔ ብላ ንግስቷ እኮ ያዩ። ብቻ ችግር የለብኝም፣ ጥያቄዎቼን መልስ። በጣም ብዙ ጥያቄዎች አሉኝ እ መልስልኝ። አያንቱ ደግሞ አሁን ሌላ ልጅ ወልዳል ብላለች። አያንቱ ሌላ ልጅ ጓደኛ ስትወልድ ልጁ ሰኢድን ይመስላል፣ ፌንት ነቅያለው ብላለች። ስለዚህ በየቦታው ብዙ ልጆች አሉ። ይህንን አስረድተህ ነው መቼም ንግስቷን ወደ አንተ መመለስ የምትችለው። አንተ ሲጀመርም አግብቶ ማስተዳደር የሚባለውን ታውቀው አለ ለመሆኑ? አንዱን እዚያ ጋር እያሰቃየ ጭራሽ ደግሞ ንግስቷን እኮ አትፈልጋትም። ሰኢድ አትፈልጋትም፣ አታስመስል። በጭራሽ አትፈልጋትም ምንም ማስመሰለ ጣትህ አያንቱ ናት። ወይኔ ጣቴ አያንቱ ናት። ያንተ ጣት ማለት ነው፣ ያንተ የማትቆረጠዋ ዘርህ እሺ። እንጂ በዚህ መልኩ ስሞያን እንዳትመጣ የምትፈልግበት ምክንያት እኮ ናይ ፍታት ካልሽ ፈታት አለው ብለህ ደግሞ ተመልሰ ምንድን ያልከው ጣት አይቆረጥም። ጣቴ ተቆስሏል ተብሎ አይቆረጥም። ይስተካከላል እንጂ ትስተካከላለች። አስተካክልና ቆንጆ ኑሮ ኖራ ልጆችህን፣ አዎ ፈጣሪ ባለው ጊዜ 18 ዓመት ሲሞላቸው ያኔ ታያቸዋለህ፣ ያኔ ታያቸዋለህ ማለት ነው። ንግስቷም የምትኖርበት ቦታ ትኖራለች። ያኖ ሊሆን የሚችለው ማለት ነው። በቃ መሆን የሚችለው ያና ያ ብቻ ስለሆነ አንተም ያችን የማትቆረጥ ጣትህን ይዘህ ከልጆች የበለጠችብህን እች ጣት ከልጆች የበለጠችብህን ማለት ነው፣ ልጆችህን ያስረሳችህን፣ ልጆችህን ያስተወችህን ሁሉ ነገር የሆነችውን ጣት ክንይዘ ቆንጆ ኑሮህን ኑር፣ ቆንጆ ኑሮህን ኑር። ተረቱን ግን አታበላሹ። ተረቱ ለዚህ የዚህ ጣት ተረት ላይ ያንተ አይደለም። እሺ ለሚስት አይደለም የሚተረተው።